የአማራ ትግል ግን ወይ ንቅንቅ ወይ ከአማራ ዝቅ ማለት መያዝ አለባችሁ። ይህ በየመንደራችሁ በየቀበሌያችሁ፣ በየወረዳችሁ ሄዳችሁ የአማራ ሕዝብ በሰከነ ሁኔታ ምክንያታዊ የሆነ ትግል እንዲያካሄድ መምከር፣ ማሳየት፣ ማስረዳት መቻል አለባችሁ። አማራ እርስ በራሳችን መገፋፋት፣ መጓተት፣ መሳሳብ አያስፈልግም። ይሄ ጎጃም፣ ጎንደር፣ ሽዋ፣ ወሎ እያሉ ሊያለያዩን የሚፈልጉ ለመንደሩ ያሰው የመሰሉ ፖለቲከኞች ነባያች፣ ውሸታሞች ወሏቸው ስልጣን ይዘው አማራን መርተው ከከፍታ ማድረስ ሲገባቸው ሲችለ ኑሮ፣ አሁን በመንደር ለመከፋፈል መንደር መደበቂያ ማድረግ የሚፈልግ ሀይል ካለ እሱን አንቀበልም ማለት ከልቡ የሚታገል ፖለቲከኛ መሪ ከሆነ ደግሞ እንደ እንቁላል ያዙት። እኛ አማራ እናየው ደግሞ በንግግር ሳይሆን በተግባር የሚያሳየን መሪ ከሆነ ብቻ ነው የምንፈልገው። እዚህ ያላችሁ ኦሮሞዎች፣ እዚህ ያላችሁ ቅማንቶች፣ እዚህ ያላችሁ አገዎች፣ እኛ ሁላችን እኔም አገው ነኝ አማራም ነኝ ቅማንትም ነኝ አማራም ነኝ። ስለዚህ መለያየቱ የታሪክ ጠላቶቻችን ሴራ ነው። በውስጥ ደግሞ መስለው ተወላጅ ነን ብለው የሚሄዱ ካሉ ጥቅመኞች፣ ሆዳሞች ናቸው እንጂ መገዛ ቀይና ጥቁርን ወንድሞቻቸውን እያስገደሉ እነሱ የሚጠቆሙት ጥቅም ምን አይነት ነው? የምንከበረው አንድ ስንሆን እንደ አማራ ደግሞ በቅድ መሄድ አለባቸው። ዛሬ ተነጋግረን ነገ የሆነ ለውጥ ፍለጋ ብቻም አይደለም ከአምስት ዓመት ከአስር ዓመት በኋላ አማራ ምን መሆን አለበት፣ የትኛው ለውጦችንም ማስከበር ያለበት እንዲያስከብር ምን ዋጋ መክፈል አለብኝ? አሁን ይሄን አስበን ምን ሄድ ከሆነ እንደ አማራም የምንፈልገው ነገር ይሆናል። አንድ ስንሆን መንግስት ያደምጠናል። አንድ ስንሆን ተጽዕኖ መሳደር እንችላለን። አንድ ስንሆን የፈለግነውን ተግባራዊ ማድረግ እንችላለን።